ተጸረ አይሁድ ዝንባሌ ይታይበታል የሚል ነገር አስቀምጧል። ይህን ተከትሎ ቀላል የማይባል ቁጥር ያላቸው የቅርብ ጊዜ ምሁራን የኤፕን ፈለግ የተከተሉበት ሁኔታ ተፈጥሯል። ጆሴፍ ሪስ ካምፐስ የኮዴክስ ቤዛይ የሐዋርያት ስራ መልእክት ከአሌክሳንድሪያ ዝርያ ጋር ማነፃፀር የቻሉ ሲሆን ሰነዱ የሪዮት ዓለማዊ ጣልቃ ገብነት እንደተንጸባረቀበት የተቀበሉበት ሁኔታ ተፈጥሯል። ሌላው የዘርፉ እድገት የተወከለው በበርት ኤርማን ነው። በርት ኤርማን ባዘጋጀው ጥናት አማካኝነት ነው። በርት ኤርማን በብዙ ህትመቶች ውስጥ በጥንት ክርስቲያን አንጃዎች ውስጥ የተካሄዱ የሥነ መለኮት ግጭቶች፣ እነዚህ ግጭቶች ጽሑፉን በሚያስተላልፉ ገልባጮች አመለካከት ላይ ያሳረፉት ምት፣ እንዲሁም ይህን ተከትሎ የሰነዱ ይዘትን ከመቀየር አንጻር ሆን ተብለው የተፈጸሙ እድገቶችን የሚተነትን መጽሐፍ ያሳተምበት ሁኔታ አለ። ኤርማን ከካወቃችሁ ታላቅም ኦርቶዶክስ ኮረፕሽን ኦፍ ስክሪፕቸር የተባለ ጥናት አለው። በዚህ ጥናቱ ዋና ማጠንጠኛ ገለባጮች መናፍቅ በሚል ከደለደሏቸው አንጃዎች አመለካከት ህዝቡን ለመጠበቅ ሲሉ የሰነዱን ቃል ሆን ብለው ይቀይሩ እንደነበር ነው። እንደ ኤርማን ገለጻ የዚህ የታህታይ ስነ ጽሑፍ እየሳ ዋና ጠቀሜታ ገለባጮች እንዲያሉ ለውጦችን እንዲያደርጉ ገፊ የሆኑ ርዕዮተ ዓለማዊና ምሁራዊ አውዶችን ሪኮንስትራክት ማድረግ ነው፣ ዳግም መመለስ ነው። እስከዚህ ድረስ ነው። ኦሪጂናሉን አውቶግራፍ ከመመለስ አንጻር ቀላል ለማይባል ጊዜ በምሁራን አማካኝነት ሲካሄድ የቆየውን ቅድም የጠቀስኩትን ትራዲሽናል ተብሎ የሚታወቀውን ህየሳ በጠባብነት ነው ኤርማን የሚፈርጀው። ይህ መንገድ የጥንቱን ጠቅላይ የክርስትና ታሪካዊ አውድ የሚዘነጋና ውስን መሆኑን ነው የሚገልጸው። ለኤርማን ገልባጮች በሰነድ ውስጥ ያደረጓቸው ለውጦች ብዙውን ጊዜ የራሳቸው ማህበራዊ ታሪካዊ አውዶችን ያንጸባርቃሉ። እነዚህ ለውጦች በመመርመር አንድ ሰው በንድፈ ሐሳብ ደረጃ የተፈጠሩባቸውን አውዶች እንደገና ሪኮንስትራክት ማድረግ ይችላል፣ መገንባት ይችላል። በዚህ መንገድ ሲታይ ያው ለሆርት እና ለሌሎች እንደነበሩት የንባብ ልዩነቶች ኦሪጂናል ጽሑፍን ወደ ኦሪጂናል አውቶግራፉ ወይም ወደዛ በሚወስድ መንገድ ላይ የተጋረጡ እንክርዳዶች ብቻ አይደሉም። ይልቁንም የጥንት ክርስቲያናዊ እንቅስቃሴን ጠቅላይ መልክ የሚወክሉ ጠቃሚ መስር ማስረጃዎች ናቸው ብሎ ያምናል። እደ ክታባትም ያው የጥንቱ ክርስትናን ማህበራዊ ዓለም ለመረዳት እድል የሚሰጡ መስኮት ሆኖ ያገለግላሉ የሚል አቋም አለው። አሁን በሚገኝበት የእድገት ደረጃ ማህበራዊ ታሪካዊ ሞዴል ዋና አላማ ይኸው ነው ማለት ነው። ከዚህ በኋላ እነ ዴቪድ ፓርከር ተነስተዋል። እነዚህ ግለሰቦች ቀስቃሽ የሆኑ ጽሁፎች የጻፈ ግለሰብ ነው። እንዳውም በፓርከር ግምገማ መሰረት በርካታ የክርስቲያናዊ እደ ክታቦችን ከመገምገም በመነሳት እነዚህ ዕደ ክታባት እነዚህ ጽሁፎች ቅድመ ጽሁፋዊ ቅርጾች እና የአርታውት ደረጃዎች መኖራቸውን ይጠቅሳል። እንዳውም እሱ የሚያስቀምጠው ምንድን ነው፣ ሊገኝ የሚችል አንድ ነጠላ አውቶግራፍ ወይም ኦሪጂናል ጽሁፍ የለም የሚል ሀሳብ እስከ ማቅረብ የደረሰበት ሁኔታ ተፈጥሯል። ከዚህም እየተነሳ የህየሰብ ዋና አላማ ያው ኦሪጂናሉ አውቶግራፍ ከማግኘት በመውጣት የቅብብሎች ታሪካዊ ሂደቱን መፈተሽ መሆን አለበት የሚል ነው። ከሞላ ጎደል ያው ይህንን ካልም በቂ ይመስለኛል በዚህ በሀይርና ሎርድ ክሪቲሲዝም ምንነትን በተመለከተ ማሻላ ጀዛክላ ር ኡስታዝ ያው እንግዲህ ጥያቄው እንደሰማችሁት ነው፣ እና ሀየርና ሎር ክሪቲሲዝም ወይ ደግሞ ላዕላይ እና ታህታይ የሚባለው ክሪቲሲዝም ምን ማለት እንደሆነ በሰፊው ነው የተብራራልን። ኢማጅን እንግዲህ መጽሐፉ ተገኝቶ ቢነበብ ደግሞ ምን አይነት እውቀት ሊገኝ እንደሚችል ቅድም ኡስታዝ አንድ ነገር አንስተ ነበረ፣ ሶርስ ክሪቲሲዝም አንስተ ነበር እና በዚህ ጉዳይ ላይ አንዳንድ ሰዎች አሉ፣ እና የዮሐንስ ወንጌል ወንጌሉ ያው የተጻፈው በኖሲስም ኦር ደግሞ ኖሲሶች የተጽዕኖ ማዕቀፍ ውስጥ ነው የሚል ረቢ የለሽ ሙግት አለና እስቲ ይሄንን እንዴት ታያውለ በምን አይነት እይታን ውስጥ አንተ የምታይው ኡስታዝ ምን ትላለህ? ያው ለዚህ ጽሁፍ ያለኝ መጋለጥ ኤክስፖዠር አዲስ አይደለም። ለዚህ አባባል ያለኝ ኤክስፖዠር አዲስ አይደለም። እኔም የሆነ ዌብሳይት በተለየ ሚሽነሪዎች አንድ የአፖሎጀቲክ ምንጭ የሆነ ዌብሳይት እያነበብኩ እዛ ዌብሳይት ላይ ተመሳሳይ አመለካከት ሲቀነቀና ይቻሉ ያው እነሱ ዮሐንስ ወንጌል አንዳንድን አንድን በተመለከተ ለኡስታዝ ዘሂድ መልስ ሰጠን ብለው ነው የጻፉት፣ እና እዛ ላይ ዮሐንስ ወንጌሉን ሲጽፍ የጻፈው ይህ ኖስቲሲዝም በተለይ ቫላንቲኒያን የተባለ የኖስቲስ ዝርያ ተጽዕኖ እጅግ ባየለበት አውድ ውስጥ ስለሆነ በሚል ያቀረቡበት ሁኔታ አለ። ይህም መከራከሪያ ሳይ አንደኛ ይህንን ጽሁፍ የጻፈው ሰው መሀይም እንደሆነ ነው የተረዳውት ወይም በጉዳዩ ላይ ያለው መረጃ የተሳሳተ እና የተዛባ ነው። ቫላንቲኒያን የተባለው ግለሰብ የተወለደው በመቶ ላይ ነው፣ ሁለተኛው ክፍለ ዘመን ማለት ነው ዮሐንስ ወንጌል አሁንም ድረስ የነሱ ምንጮች ይሄ እንደሚናገሩት ዮሐንስ ወንጌል የተጻፈው ከዛ በፊት ነው ብለው ነው እየተከራከሩ ነው ያሉት። አሁን አሁን ባለው ደረጃ አንዳንዶች እስከ ከሰማኒያ አምስት እስከ ምናምን ያደርጉት ከሰማኒያ አምስት መነሻው አድርገው ቢሄዱ ቢሄዱ ግን ከመቶ አስር አያልፉም ከክርስቶስ ልደት በኋላ ማለት ነው አያልፉም ሄዱ ሄዱ በመቶ አስር እንኳን ተጻፈ የሚለውን ግምገማ ምን ወስድ ያኔ ቫላንቲኒያስ የተባለው ግለሰብ እድሜው አስር ነበር የተወለደው በመቶ አይዲያው ገና ዴቨሎፕ አላደረገ መቼም በአስር አመቱ ነው ይህን አመለካከት ሲያራምድ የነበረ የሚል መሰረት የሌለው የመሀይም ክርክር ይኖራል ብዬ አላስብም። እና ይህ ፍጹም የተሳሳተና የተዛባ ነው በዚህ አጋጣሚ ለመግለጽ አይ ኡስታዝ፣ እና ያው ትምህርት የወስዱበት አለ ብለን ተስፋ እናደርጋለን። እና እሺ ወደ ዋናው ፖይንታችን እንመለስና ኡስታዝ ትራንስሚሽናል ስህተት ምንድን ነው ማለት? እንዴት ነው የሚፈጠረው አፈጣጠሩ እና ምንነቱን ብትነግረን ኡስታዝ። ያው ትራንስሚሽናል ኤረርስ የሚለውን ጉዳይ ከማየታችን በፊት መጀመሪያ ማንሳት ያለብን ትራንስሚሽን እራሱ ማለት ምን ማለት ነው፣ እንዴት ነው የምንረዳው የሚለው ነገር መቅደም አለበት የሚል ሀሳብ አለኝ። አንዴ ከይቀርታ ጋር ውሃ አልጠጣ። እሺ ተጠብቁኝ። ጠጣ ጠጣ እስከሚጠጣ ድረስ ያው ፎሎ አርጉ። ፎሎ እዚህ ላይ ያሉትንም ልጆች ፎሎ አርጉ። ሁላቸውም ኡስታዞች ናቸው። ሳላህንም፣ አቡበከርንም፣ ኢልያስንም፣ ዊስፐርንም፣ ኢስሃቅንም፣ ማሂርንም፣ አህመድንም ያው ሁላችሁም ታውቋቸዋላችሁ ፎሎ አድርጓቸው ኢንሻአላህ ኡስታዝ ጠጥቷል መሰለኝ ተመልሰን ትራንስሚሽን ማለት በትውልድ ቅብብሎች ውስጥ የሚፈጸም መልእክትን ከአንድ ምንጭ የመቅዳትና ወደ ሌላ አዲስ ሰነድ የማስፈር ስክራይባል ክንውንን ነው ትራንስሚሽን የሚሉት አነሰን በዛም የሰነዱን መልእክት ለመጠበቅ ያለመ ነው። ይህ ክንውን መልእክቱን ከአንድ ምንጭ ቀድቶ ወደ ሌላ ሰነድ የሚያሰፍረው አካል ቴክኒካሊ ስክራይብ ነው የሚባለው ወይም ገልባጭ ነው የሚሉት። የአዲስ ኪዳንን ሰነድ ከማዘጋጀት አንጻር ስክራይቡ መልእክትን የሚቀዳበት የመጀመሪያ ሰነድ ለጥናት እንዲመቸን ሶርስ ኤ ብለን ልናስቀምጠው እንችላለን። የተቀዳ መልእክት እየሰፈረበት ሁለተኛ ሰነድ ደግሞ ሶርስ ቢ ተብሎ ሊቀመጥ ይችላል። ኢረር ማለት ምን ማለት ነው? ነው ሌላው ጥያቄ። ስክራይቡ ወይም ገልባጩ አዲስ ሰነድ ከማዘጋጀት አንጻር ከሚቀዳበት ዶክመንት ወይም ቅድም እንዳልኳቸው ሶርስ ኤ የቃል አጠቃቀም ያፈነገጠ ንባብ ዶክመንት ቢ ላይ ሲያስተዋውቅ ይህኔ ኢረር ተፈጠረ ተብሎ ሊቀመጥ ይችላል። ሶርሱ ላይ የሚገኙ ሶርሱ ያው በሁለት መልኩ ተከፍሎ ሊታይ ይችላል። የዋና የመረጃ ምንጭ ስለሆነ ሁለት መልክ አለ። ይሄ ሶርስ አንደኛው ኦራል መልክ አለው። ኦራል መልክ ስል መረጃው ግኝቱ በቃል ደረጃ ሲሆን ኦራል መልክ ሊባል ይችላል። ይሄ ሶርስ ኦራል ሶርስ ሊሆን ይችላል አንዱ። ሁለተኛው ቴክስቹዋል መልክ ሊኖረው ይችላል መረጃው ግኝቱ በጽሁፍ የሰፈረ ሲሆን ነው። ስለዚህ ስክራይቡ የሚያገኘው መረጃ በመሰረታዊ መልኩ የተናጋሪ ድምፅ ሲሆን ሰች ካይንስ ኦፍ ሶርስ ኦራል ሶርስ ብለን ልናስቀምጠው እንችላለን። ሰች ካይንስ ኦፍ መረጃ ኦራል መረጃ ተብሎ ሊቀመጥ ይችላል። ስክራይቡ የሚያገኘው መረጃ መሰረቱ ቀድሞ የተጻፈ ሰነድ ሲሆን ይሄ መረጃ ቴክስዋል መረጃ ተብሎ ሊወሰድ ሊቀመጥ ይችላል። በዚህ መሰረት አንድ ስክራይብ አዲስ ሰነድ ከማዘጋጀት አቋያ የሚጠቀመው ሶርስ አፋዊም ወይም ኦራል ቴክስዋል የሆነ ወይም በሰነድ ደረጃ የተቀመጠ መሰረት ሊኖረው ይችላል። በስክራይቡ አማካኝነት ያው ተፈጻሚ የሚሆነው አዲስ ሰነድን የማዘጋጀት ሂደት ኦራልም ቴክስቹዋልም መሰረት ሊኖረው እንደሚችል ካስቀመጥን በዚህ መልኩ ተፈጻሚ የሚሆኑ መልዕክትን የመቅዳትና የማስተላለፍ የማስፈር ክንውን በሶስት መሰረታዊ የመደብ ጎራዎች ከፍሎ ማየት ይቻላል። እንዲመቸን፣ አንደኛው ያው ከሰነድ ወደ ሰነድ የሚደረግ ግልበት አለ፣ የቲቲ ትራንስሚሽን እንለዋለን። ሁለተኛው ከቃል ወደ ሰነድ ነው፣ ኦቲ ትራንስሚሽን እንለዋለን። መጀመሪያ ኦራል ከዛ ቴክስታል ከዛ ቲኦቲ የምንለው ደግሞ አለ። አንዱ ቴክስት ይዞ እያነበበ ሌላኛው ስክራይብ ደግሞ ወይም ገልባጭ ደግሞ በጆሮ እየሰማ ነው የሚጽፈው። ቴክስቱን በቀጥታ እያነበበ አይደለም፣ ሌላው እያነበበለት። ስለዚህ መረጃው ከቴክስት ይነሳና የሚነገረው በኦራል ነው በአፍ ነው። ከዛ ገልባጩ ደግሞ የሚያሰፍረው ወደ ቴክስት ነው። በዚህ መንገድ አለ። በዚህ ሂደት ውስጥ ነው ኢረር የሚፈጠረው ወይም ስህተት የሚፈጠረው ማለት ነው። እና እነዚህ ናቸው ለቫሪያንት ሪዲንግስ የንባብ ልዩነቶች መፈጠር እድል የሚሰጡት። ያው ቫሪያንት ሪዲንግስ ወደዛ መግባት ካስፈለገ ማለት የሆነ በመጽሐፉ በሆነ አንቀጽ ውስጥ የሚገኝ የሆነ የቃል አጠቃቀምን በተመለከተ በእደ ክታባት መካከል የሚታይ ልዩነት ካለ ቫሪያንት ሪዲንግ አለ ተብሎ ሊወሰድ ወይም ደግሞ ሊቀመጥ ይችላል። ከዚህ ጋር በተያያዘ ምሳሌዎችን ማንሳት እንችላለን። ለምሳሌ ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አንድ ሊነሳ ይችላል። ይህ አንቀጽ ይህንን ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አንድ የያዙ እጅግ በርከት ያሉ ደክታባት አሉ። ግን በእነዚህ ደክታባት መሀል ያለው ልዩነት ሁለት ነው አንደኛው የደክታብ ዝርዝር ቶቲዮ ሄሞን ካይሶቴሮስ ይላል፣ ቶቲዮ ሄሞን ካይሶቴሮስ ይላል። ሁለተኛው ደግሞ ቶቲዮ ሳይሆን ቶኪ ኩሪዮ ሄሞን ካይሶቴሮስ ነው የሚለው። አንደኛው ያው ስለ አምላክ ነው የሚያወረው ቶቲዮ ነው የሚለው፣ ሌላኛው ደግሞ ቶኩሪዮ ነው የሚለው። ይህንን ሁለት የተለያዩ ንባቦች የያዙ ለምሳሌ ወደ አራት ደክታቦች አሉ። አንደኛው ደክታብ ኩሪዮ የሚለውን የያዘ ሲናይቲከስ የተባለው የተባሉ ደክታብ አለ። ኮዴክስ ሲናይቲከስ የተባለ ሁለተኛው ደክታብ ፒሰባ ሁለት ይሉታል። ፓፓይረስ ቦድሜር ይሉታል። ቦድሜር ፓፓይረስ በአራት ክፍለ ዘመን መጀመሪያ ወይም በሶስት ያው ክፍለ ዘመን መጨረሻ እስከ አራት ያው ክፍለ ዘመን መጀመሪያ የተጻፈ ነው ተብሎ ነው የሚቀመጠው። ያው ሲናይትካ እስከ 330 እስከ 360 ተብሎ ነው የሚወሰደው። ሌላው የቫቲካንስ ኮዴክስ ቫቲካንስ አለ። ከ325 እስከ 355 የተጻፈ ክታብ ነው። ሌላው አምስት ያው ክፍለ ዘመን አሌክሳንድሪያንስ የተባለ ኮዴክስ አለ። እነዚህ ሶስት ክታባት መካከል ቫሪያንት የሆነ ሁለት የተለያዩ ንባቦች እንዳሉ መውሰድ ይቻላል። የትኛው ነው ወደ ክታባዊ ድጋፍ ያለው ከተባለ ያው የመጀመሪያው ነው፣ ቶቲዮ የሚለው ነው ወደ ክታባዊ ድጋፍ ያለው። ቶ ኩሪዮ ጌታ የሚለው ሳይሆን አምላክ የሚለው ነው። ያው ክርስቲያኖች ከዚህ ጋር ተያይዞ ይህንን በመናገር ምናልባት ሰርግና ምላሽም ሊሆንላቸው ይችላል፣ ሊሆናቸው ይችላል፣ የኢየሱስን አምላክነት የሚናገር አንቀጽ ምናምን። ግን እሱም በሌላ ታይትል የሚታይ ጉዳይ ነው። ፋክቱን ግን ማስቀመጥ ስላለብን ነው። እዚህ ጋር ፋክቱን ማስቀምጠው እነዚህ ቫሪያንት ሪዲንጎች አሉ። ለምሳሌ እንደ ቫሪያንት ሪዲንግ ሊወሰድ ይችላል። ይሄ እንዴት ሊፈጠር ቻለ ተብሎ ሲጠየቅ መልሱ ከገልባጮች አጻጻፍ ጋር በተያያዘ ነው። ቅድም እንዳልኩት ከትራንስሚሽናል ኤረር ጋር ይህም ሲባል ገልባጮች ወይ ሆን ብለው ካልሆነ ደግሞ ተሳስተው እንደምንጭ ከተጠቀሙበት ደግተብ የተለየ ንባብ አስተዋውቀዋል ማለት ነው። ይህም ከቀዳሚ ከሶርሱ የቃል አጠቃቀም ያፈነገጠ አጻጻፍ ወይም ደግሞ የንባብ ዝርያ ቴክኒካሊ ይረር ተብሎ ሊቀመጥ ይችላል። ምሁራን ይህንን በሁለት መሰረታዊ ካታጎሪ ነው ከፍሎ የሚያስቀምጡት። አንደኛው ኢንቴንሽናል የሚሉት ይረራል ምክንያቱም ምንም ይሁን ምን ጸሐፊው ሆን ብሎ ዴሊብሬትሊ የሰነዱን መልእክት ሲለውጥ ይሄ ኢረር ኢንቴንሽናል ነው የሚሉት ሆን ተብሎ የተፈጸመ ነው። ይሄ ለቴዎሎጂ አላማ ተብሎ ሊፈጸም ይችላል። ይሄ ግራመርን ለማስተካከል ወይም ሌላ ዲፊከልቲን ከመጽሐፉ ዞር ለማድረግ ወይም ለመጥረግ ተብሎ ሊፈጸም ይችላል። ይሄ ኢንቴንሽናል ተብሎ ሊወሰድ ይችላል። ሁለተኛው አንኢንቴንሽናል ተብሎ የሚወሰድ ነው። ያው መጽሐፉም በዚህ ጉዳይ ላይ በደንብ ያወራል። ስለ ሁለቱም ስለ ኢንቴንሽናልም ስላን ኢንቴንሽናልም ይረር መጽሐፍ በደንብ ያወራል። እነዚህን ሁለት ኢረሮች በተመለከተ ያው እነ ብሩስ መተዝገር እና በርት ኤርማን የጻፉት መጽሐፍ አለ። ለመመልከት ያህል ለምሳሌ ዘ ቴክስት ኦፍ ኒው ቴስታመንት ኢስ ትራንስሚሽን ኮረፕሽን ኤን ሪስቶሬሽን የሚል መጽሐፍ አላቸው። እዛ መጽሐፍ ላይ 251ኛው ገጽ ላይ በሰፊው በሰፊው ነው የሚያወሩት። ማንሳት እንችላለን። ለምሳሌ አንኢንቴንሽናል ከተባለው ከአነሳ ይቀር ለምሳሌ ኢረራ ራይዚንግ ፍሮም ፋውልቲ ሳይት ብሎ የሚያስቀምጡት አለ። ጥንታዊ ደክታባት ሲጻፉ አነሰን በዛም በግሪክ አንሻል ሌተር ወይም ደግሞ አብይ ቃላት አብይ ሁያት የተጻፉት ብቻ ሲጻፉ ደግሞ ስክሪፕቶ ኮንቲኒያ ነው፣ የተቀጣጠለ ጽሑፍ ነው ሲጻፍ የነበረው እና የቃላት መመሳሰል ብዙ ጊዜ ይፈጠራል። ለምሳሌ ሲግማን በካፒታል ሲሌተር ይጽፋሉ። ይሄ ሲግማ የተባለው ቃል ወይ ከቴታ ወይ ከኦሚክሮን ጋር ሊመሳሰልባቸው ይችላል፣ በግሪክ ማለት ነው። ይሄ በግሪክ ላይ ብቻ የተወሰነም አይደለም፣ ሂብሩ ላይ ማየት ይቻላል። ለምሳሌ ዳሌትና የሂብሩ ቃል ዳሌትና ሬሽ ይመሳሰላሉ። ካየናቸው አማርኛውን ገ ነው የሚመስሉት፣ ገ የሚለው ቃል እሱን ነው የሚመስሉት። ስለዚህ አንዱ አሁን ዳሌትን ያየ መስሎት ሬሽን ሲጽፍ ሬሽን ሲጽፍ የንባብ ልዩነት ሊፈጠር ይችላል ዳሌት ያየ መስሎት ነው በዚህ መንገድ የተፈጠሩ ችግሮች አሉ ለምሳሌ መጽሐፍ ቅዱስ ወይም ባይበል ላይ ማንሳት እንችላለን ዘፍጥረት 14 ላይ የሆኑ ቡድኖችን ዘፍጥረት ምዕራፍ 10 ቁጥር 4 ላይ ዶዳኒም ይላቸዋል ዶዳኒም ነው የሚላቸው አንደኛ ዜና አንድ ሰባት ላይ ደግሞ እነዚህኑ ሰዎች ዶዳኒ ማለት ነው የሚላቸው፣ ዳኒም ነው የሚላቸው። በእንግሊዝኛ በአር ነው ምንት የሚሉት ዳኒም በሚል ነው የሚቀመጠው። መሰል ስህተት አዲስ ኪዳን ላይም እናስተውላለን። ለምሳሌ አንደኛ ጢሞቴዎስ 316 ላይ ኪንግ ጄምስ ወርጅን ካያችሁት ቀጥታ እንግሊዝኛውን ብታዩት ጎድ ዋዝ ማኒፌስት ኢን ፍሌሽ ይችላል። ኤን አይ አር ቪ ላይ ደግሞ ገብተ ጎድ አይደለም ጎድ በሚለው ቦታ ጂሰስ ብሎታል። ጂሰስ ወይም ሂ በሚል ነው ያስቀመጠው። የኮንቴክስቹዋሊ ነው ጂሰስ የሚሆነው አፒርድ ኢንፍሌሽን። ለምን ይሄ ተፈጠረ ሲባል ያው ጎድ የሚለው እና እሱ በሚለው ኢየሱስን ወክሎ ማለት ነው፣ እሱ ሂ አፒርድ በሚለው ያለው የቃላት አጠቃቀምን ማየት እንችላለን። ሲናይቲከስ የመጀመሪያ እጅ ጽሁፍ እና የአሌክሳንደር ያነስ የመጀመሪያ እጅ ጽሁፍን ስንመለከተው ኦሚክሮን እና ሲግማ ነው ጥቅም ላይ ያዋሉት ያው ብሪዚንግ ማርክ ስላለ ሆስ ተብሎ ነው የሚነበበው ሆስ ከተባለ ደግሞ ማነው ነው ኢየሱስ ማለት የተስተካከለው ጽሁፍ ላይ ደግሞ ካየ ነው የሲናይቲከስ የተስተካከለ ና የአሌክሳንደር ያነስ የተስተካከለ ካየ ነው ያስተካከሉ አካላት ኦሚክሮንን ቴታ አድርገውታል ቴታ ሲያደርጉት ቴታ እና ሲግማ ነው የሚመጣው። ይሄ ደግሞ ኖሚና ሳክራ ነው፣ ዲቫይን ኔም ነው የሚሆነው ማለት ነው። ስለዚህ ቲዎስ ወደሚል ይቀየራል። ስለዚህ ቫሪያንት የሆኑ ሪዲንጎች አሉ። ይሄ ከምን ጋር ነው የሚያያዘው? ያው ቅድም እንዳልኩ ኢረር አራይዚንግ ፍሮም ፎልቲ ኦፍ ሳይት ከሚሉት ሌላ አይነት ሲሰት አለ። ከትራንስሚሽናል ኤረር ጋር የሚያያዝ አንኢንቴንሽናል መደብ ውስጥ የሚወድቅ ኢረር አራይዚንግ ፍሮም ፎልቲ ኦፍ ሂሪንግ የሚሉት አለ። ገልባጮች በተለይ ጽሑፍ እየተነበበላቸው ሰነድ ሲያዘጋጁ አንዳንድ ቃላትን ሊያምታቱ ይችላሉ። ይህ ሁኔታ አንድን ድምፅ የሚወክሉ ወይም ሁለት ወይም ከዚያ በላይ የሆኑ የፊደል ዝርዝሮች ከመኖራቸው ጋር በቀጥታ የሚያያዝ ነው። ለምሳሌ ሂብሩን ቴክስት ካየው አሌፍ እና ዓይን ይመሳሰላል። አንድ ድምፅ ነው የሚወክሉት። አጻጻፋቸው ቢለያይም ድምፁ ግን አይለያይም። ታውና ቴትን መውሰድ እንችላለን። ግሪክ ላይም ከመጣን እና ኦሚክሮን እና ኦሜጋን መውሰድ እንችላለን። ስለዚህ ኦራል ትራንስሚሽን ከሆነ ኬዙ ሰነዱን የምናስተላልፍበት መንገድ ከሞላ ጎደል ከቃል ወደ ጽሁፍ ከሆነ አንዱ አንባቢና ተናጋሪ ነው፣ ሌሎ አድማጭና ጸሐፊ ነው። ተናጋሪ የሆነን ቃል ሲናገር ያንን ቃል የሚወክሉ ብዙ ፊደሎች ሲኖሩ ከዚህ ጋር ተያይዞ በተለያዩ ፊደሎች የተወከሉ ተመሳሳይ ንባቦች ሲኖሩ ይህም ቫሪያንት ሪዲንግ ወይም የንባብ ልዩነቶችን ሊፈጠር ወይም ሊያስከትል ይችላል። ስለዚህ መሰል ተመሳሳይ ድምፅ ያላቸው ግን የተለያዩ ፊደላትን የመተካት ሂደት አነሰም በዛም ቴክስቹዋል ክሪቲኮች ሆሞፎን ይሉታል። ስለዚህ መጽሐፉም ስለዚህ ጉዳይ ያወራል። ሆሞፎኒ ብቻ አይደለም ሃፕሎግራፊ ዲቶግራፊ፣ የተባሉ ኢረሮች አሉ። ስለነሱም በሰፊው ይናገራል። ከዛ ውጭ ሜታቲሲስ የሚባላለ ፊውዥን የሚባላለ ሆሞዮ ቴሌውቶንም እና አርክቶን የሚባሉ አሉ። ስለነዚህ ስለነዚህ ነገሮች አነሰን በዛም በሰፊ የሚያብራራበት ሁኔታ አለ። ከዛ ውጪ ኢንቴንሽናል ደግሞ ስለተጨመሩ አሉ። በተለይ ዲፊከልቲዎችን ከመጥረግ አንጻር ስፔሊንግ እና ግራመርን ከማሻሻል አኳያ ሃርሞናይዜሽን ስለሚባለው ቴዎሎጂካል ስለሆኑ ቼንጆች ምናምናምን ያወራል። እሱን ያው እዚህ ባላብራራው እና መጽሐፉ ላይ ሚመለከቱት የሚል ሀሳብ ነው ያለኝ።